በእውነተኛ ታሪክ ላይ የተመሰረተ ፊልም አምጥቼላቸዋለሁ። ያለ ጠመንጃ ገጥሞ 75ቱ ወታደሮችን ከሞት ስላዳነው ጀግናው ወታደር የፊልማችን ታሪክ የሚጀምረው በ1945 በሁለተኛው ዓለም ጦርነት ጊዜ ነበር። ፊልሙ ሲጀመር በጃፓንና በአሜሪካን መካከል የተፋፋመ ጦርነትን ያሳየናል። ወዲያው ፊልሙ ሐሳብ ይሁንና ሁለት ወንድማማቾች በአንድ ገጠር ሲጫወቱ ያሳያል። ቦታው ቬርጂኒያ ነበር። ሁለት ወንድማማቾች እየተሯሯጡ ወደ ተራራው ጫፍ ይወጣል። ነገር ግን መሬት ላይ ሆኖ የሚመለከቱ ሰዎች ሲመለከቷቸው እንደ አባታቸው እብዶች ናቸው በማለት ያልፋል። አባታቸው ማለት ድሮ ወታደር የነበረ ሰው በአሁኑ ሰዓት ወታደር ጓደኞች መቃብር እየመጣ በመቃብራቸው አልኮል እያፈሰሰ ስለሚያለቅስ ነበር እብድ የሚሉ። ፊልሙ በሌላው ሲን ሁለት ወንድማማቾቹ ጣሉ ያሳየናል። በሚጣሉበትም ወቅት አንደኛው ልጅ ወንድሙን በድንጋይ ይመታል። ወንድምዬው ራሱን ስቶ ይወርቃል። እናትና አባት ሮጦ ይደርሱለታል። የተመታውን ልጅ አልስቶ ወደ ቤት ያስገቡታል። የመጥተው ልጅ ግን በጣም ደንግጦ ነው። ምክንያቱም ይህ ቤተሰብ በጣም ሃይማኖተኛ ቤተሰብ ነበር። ሁሉም ጊዜ በምንም አይነት መንገድ መግደል በጣም ትልቅ ኃጢአት እንደሆነ እየነገሯቸው ነበር ያሳደጓቸው። አሁን ላይ እኚህ ሁለቱ ህጻናት ወጣት ሆኖ ዶስ ይባላል። በቤተ ክርስቲያኑ ውስጥ ስራ እየሰራ በድንገት ከውጭ ድምፅ ይሰማል። ከበር ውጭ የሰዎችን ግርግር ሲመለከት ወደ ውጭ ይወጣል። መኪና አንድን ሰው ገጭቶ ነበር። ያንንም ሲመለከት የራሱን ቀበቶ አውጥቶ በማሰብ ወደ ሆስፒታል ይወስዷል። ነገር ግን ወደ ሆስፒታል በገባ ጊዜ ባየው ነገር በሀሳብ ይዋጣል። ሆስፒታል ውስጥ ብዙ ታካሚዎች ተኝቶ ነበር። በታካሚዎቹ መሃል ግን አንዲት ቆንጆ ልጅ ያያል። ልጅቷም ዶክተር ነበረች። ደስ ወደ ልጅቷ ሲጠጋ ልጅቷም ምን እንደፈለገ ጠየቀች። ወሬ ለመስጀመር ያህል ቀበቶን ፈልጌ ነው አላት። እሷም የምን ቀበቶ አለችው። ምክንያቱም ቀበቶ እኔ ጋ አይደለም ስትለው፣ ለልጁ ቅድም ያሰርኩለትን ቀበቶ ስጭኝ አላት። እሷ ጋር እንዳልሆነ ደጋግማ ስትነግራው፣ ሐሳብ ለመጀመሪያ ያህል ደም መለገስ ፈልጌ ነው አላት። እሷም ሳታንገራገር ወዲያው እሺ በማለት ደም ትቀበላለች። ይተዋወቃሉ። ሲነጋገሩም ያሳያል። ደም ከለገሰ በኋላ ትቷት ወደ ቤቱ ይሄዳል። ነገር ግን ዶስ ወደ ቤት ከተመለሰ ጊዜ ጀምሮ ቆንጆ ሴት እንደ እና እንደወደዳት ማሰብ ጀመረ። እናም ስነጋ ወደ ሆስፒታሉ ተመልሶ ይመጣል። ሰላም ብላው ለምን እንደመጣም ጠየቀች። ስትጠይቀውም እሱ ደም ሊለግስ እንደሆነ ይነግራታል። እሷም ደም መለገስ እንደማይችል ነገረችው። እሱ ግን ልቡ በጣም እየመታ እንደሆነ ስነግዳ ፈገግ ትላለች። እሱም ፈገግቷን ተከትሎ ፈቃደኛ ከሆንሽ ሲኒማ ሊጋብዝሽ በማለት ይጠይቃታል። ሲኒማም ጋብዟ ፊልም ካዩ በኋላ ቻውን ሊባባሉ ስል ሳታስብ ይስማታል። በጣም ትናድዳለች። ቤታቸው እራት እየተበላ ያለ። በሌላው ሲን ላይ አባት ሲያለቅስ እንመለከታለን። ምክንያቱም አንደኛው ልጅ ወታደር ሆኖ ስላየ አባታቸው እያለቀሰ ነው። አባታቸው ብዙ ጓደኞችን በወታደርነታቸው አጥቷል። ስለዚህ ማንም ሰው ወታደር እንዲሆን አይፈልግም። በዚያ ምክንያት ልጃቸው ወታደር መሆን መፈለጉን ሲመለከት በጣም ይናደድ። በነጋታው ያቸ ራሷ ልጅ መ ዶስን ታገኛለች። በዛሬው ግን በጣም ደስተኛ ነበረች። ደስ ወደ መናፈሻ ነገር ቁጭ ብሎ እያለ እሱ ሳይሆን እሷ በፍቃዷ ተስሟል። ዶስም ከተሳመ በኋላ ወታደር መሆን እንደሚፈልግና ወታደሮችን ተቀላቅሎ ማገልገል እንደሚፈልግ ይነግራታል። ነገር ግን ጠመንጃ በእጁ ሳይነካ በሕክምና ሙያው ብቻ ማገልገል ፍላጎቱ እንደሆነ ነገራል። እሷ ግን በጭራሽ ፈቃደኛ አልነበረች። ነገር ግን ማን የተዋጋ ማን ይኖራል በማለት ጣል ብጤ አድርጎላት፣ እሷንም ቤተሰቦቹንም በመሰናበት ወደ ጦር ካምፕ ከገባ በኋላ ሁሉንም ስልጠናዎችን ባግባቡ ከተወጣ በኋላ አንድ ያላሰበው ነገር ይገጥመዋል። ያም ነገር ጦርነቱ ሊጀመር ወይም ወታደሮቹ ወደ ጦሩ ሊቀላቀል ስሉ መሳሪያ ሲሰጣቸው ዶስ ግን ጠመንጃ በእጀ መንካት አልፈልግም ማለቱ ነበር። ይህንን ጊዜ አሰልጠኙ በነገሩ ግራ ተጋብቶ ወደ አለቀው ይዞት ይመጣል። ዶስም ለአለቀው ጠመንጃ በእጁ መንካት እንደማይፈልግና ሀገሩን ግን በሕክምና ሙያ ማገልገል እንደሚፈልግ ይነግራል። በዚህም ሰዓት አለቀው በመናድ እዚህ እስከ ገባ ድረስ የእኔ ትእዛዝ ብቻ ነው የሚከናወ ሆነው በማለት ካልፈለገ ወደ ወደ ቤተሰቡ መመለስ እንደሚችል ይነግራል። ነገር ግን ዶስ መመለሱ ፍላጎቱ እንዳልሆነ በማሳየት ወደ ዶርም ይመለስ። ይህንንም ሰዓት ሙሉ የዶርም ወታደሮች ተናዶ ስለነበር ይደበድቡት። ከደበደቡትም በኋላ በንጋት አለቃዎቹ ማን እንደደበደቡ ቢጠይቁት፣ እሱ ግን ማን እንደደበደበው መናገር ፈቃደኛ አልነበር። ከጊዜ በኋላ ወታደሮች ስልጠና ጨርሶ የወታደርነትን መታወቂያ ይታዳል። ነገር ግን ከእነሱ ውስጥ አንዱ ለዶስ የወታደርነት መታወቂያ የሚሰጠው አልሞተኩ ጉዞ ያሳየው ብቻ እንደሆነ ይነግረዋል። ዶስም በጭራሽ ይህንን ማድረግ እንደማይችል ተናገረ። ይህን ሰዓት በሌላኛው ቲንት ደግሞ ፍቅረኛው ቤተ ክርስቲያን ውስጥ የጋብቻ ልብስ ለብሳ የእሱን መምጣት እየጠበቀች ነገር ግን እሱ መድረስ አይችልም። ምክንያቱም የአለቃዎችን ትእዛዝ ስላላከበረ አስሮታል። እሷም ካለችበት እስከ ካምፑ በመምጣት የታሰረውን ዶስን ትጠይቋል። ዶስም የሆነውን ያስረዳት። እሷም ወደ ቤቷ ከተመለሰች በኋላ ስልክ በመደወል ለእናትና ለአባቱ ተናገረች። ዶስ ነገ ፍርድ ቤት ቀጠሮ አለው። ምክንያቱም ፍርድ ቤት የሚቀርብበት ምክንያት የበላዩን አለቃዎች ትእዛዝ ባለመክበሩ፣ ይህ ደግሞ ትልቅ ወንጀልና የሚያስጠይቀው ጥፋትም ነበር። ግን ምንም ማድረግ አልተሻለ። ፍቅረኛው ማስረጃ ካገኘው በማለት የተለያየ ቦታ ስልክ ትደውላል፣ አልቻለችም። እዛን ሰዓትም ችሎት ላይ ቀርባ ነገሮች ለማስረዳት ሲሞክር ትመለከታለች። ወታደሮች ግን ይህ የሚሆን ነገር እንዳልሆነና ምንም አይነት የሱ ምክንያት ከወታደራዊ ህግ በላይ እንዳልሆነ ለዳኛው አስረዳ። ይሆናል። ዳኛውም በስተ መጨረሻ የዶስን ቀና አስተሳሰብ ከህጋዊ ሂደቱ ጋር ምንም እንደማያገነኘው እና የእሱ ቀና አስተሳሰቡ ከህጋዊ ሂደት በላይ እንዳልሆነ ያረጋግጦ ልፈርድ ልወስን ስል ከውጭ አባትዮ ሲገባ ይመለከታል በእጁም ወረቀት ይዞ ነበር። ምክንያቱም አባትዮ የቀድሞ ወታደር ስለነበር ከበላይ አካል ፍቃድ አጽፎ ነበር፣ ለደኞም ይሰጣል። ደኞም በሚያነብበት ሰዓት ሁሉም ይደነግጣሉ። ምክንያቱም ዶስ ያለጠመንጃ ወታደሮቹን ተቀላቅሎ በሕክምና ሙያው ብቻ ማገልገል የሚያስችል ፍቃድ ነበር ይዞ ይመጣል። ታዲያ አሁን ከወታደሮቹ ጋር ተቀላቅሎ ጦር ሜዳ እየገቡ ነው። ባዩት ነገር ሁሉም ተናግጧል ምክንያቱም መኪና ሙሉ ሬሳ ተጭኖ ሲመለስ ያያሉ ደድንች ላይ በላይ የተደረደረውን ሲያዩ ሁሉም ፍሬሽ ወታደሮች ደንግጦ ነበር ነገር ግን ወደ ነባር ወታደሮቹ ሲቀላቀሉ የበለጠ ፍርሃት ጭሮባቸዋል ሁሉም ቆስሏል ፊታችን ደም ደም ሆኖ የጃፓን ወታደሮች በጣም ጨካኝ መሆናቸውን ይናገራል ጦርነቱ እየተፋፋመ ሲመጣ ዶስ ያለ ጠመንጃ እየወደቁት ወታደሮችን እየጎተተ ማከሙን ቀጠሉ። ነገር ግን ጦሩ ብዙ ይህን ሰዓት የአሜሪካን ወታደር ሊያልቅ የቀረው ትንሽ ነበር። የተባባሰ ስመጣ አሜሪካ የአየር ኃይል እንድታዘዝላቸው ጥሪት ታቀርባለ። በጥሪው መሠረት አሜሪካን አየር ኃይል መጥቶ በዚህ መሃል አጋጣሚ በሆነ የአሜሪካን ወታደር ሳይ ተጎርቶ ነበር። እናም በዚህ ሰዓት ዶስ በጣም በርካታ ወታደሮችን እየፈለገ ያክም ነበር። ነገር ግን በጦርነቱ መሃል ወደ ውስጥ ስሮጥ ይመለከቱት ያለ ጠመንጃ የሮጥ እየሮጠ የሄደው ለውጊያ ሳይሆን የቆሰሉትና የተኙትን ወታደሮችን ፍለጋ ነበር። ሁሉ እያነሳና እያከመ በገመድ እያሰረ ወደ ታች ይልክላቸው ነበር። ወደ እርዳታ ዱንኳን ውስጥ የሚልከው ከላይ ሆኖ በመሆኑ ሁሉም ይደነቁበት ነበር። ድንገት ህክምናው እያደረገ እያለ የጃፓን ወታደር ይደርስ ያን ሰዓት ሰዓትም ድውስ አንዱን ሬሳ ራሱ ላይ በማስተኛ ወታደሩም ለመሸወድ ይሞክራል። ነገርግን ነገር ግን ወታደሩ ተጠራጥሮ ስለነቡ ሬሶን ይወጋል። እንደ እድል ሆኖ ግን ዶዝን አላገኘም ነበር። ልክ ወታደሩ እንደ ሬሶን ከራው ላይ በመጣል ወደ ጉርጓዱ ይሮጣል። በዚህን ሰዓትም የጃፓን ወታደሮች አይቶት ነበርና ቶክሲ ይከፍቱበታል። ሳይወድ በግድ ዶስ በእነሱ ምሽግ ውስጥ መግባቱ ግድ ይሆንበታል። ምሽግ ውስጥ እየደያል አንድ የቆሰል የጃፓን ወታደርን ጃፓን ወታደር ልጮ ሱላፉን በመያዝ ሕክምና አድርጎለት ይሄዳል። እዛን ሰዓት ምሽቱን ሙሉ በሕይወት ያሉትን እየፈለገ ያድን ነበር። ነገር ግን ምንም የሚያልብ ደክሞ አንዱን በሕይወት ያለው የሚተነፍስ ያ ፈጣሪው አንድ ጨምርልኝ ያለ እየጸለ የተጎዱትንና ከሞት አፋፍ ያሉ ወታደሮችን እያከማቸው በገመድ እያሰረ ወደ እርዳታ ድንኳን ሲያደርስ አዳ። እናም በስተመጨረሻ ሲከስ የነበረው ጦር መሪው እጁ ተመቶ ተኝቶ አያል። ነገር ግን ከጎኑ የነበረው ወታደሩ ከሱ በከፋ መጎዳቱን ሲያይ ቀድሞ ያን ለማከም ይወስናል። አለቃው እኔ አለቃ ነኝና ቀድሞ ማከም ያለብ እኔን ነው በማለት ቢያናግረውም፣ ነገር ግን እሱ ያን የተጎደም ቁስለኛውን ወታደር ቦታው ካደረሰ በኋላ ተመልሶ በመምጣት አለቃውን ይዞ ይሄዳል። ያን ሰዓት ወደ ዱንካኑ ሲደርስ ሁሉም ሰው ግራ ይጋባል። ማኑ ይህን ሁሉ ሰው እየላክ ያለ በማለትም ይነጋገራሉ። አንዱ ቁስለኛ ወታደር ዶስ እንደሆነ ይናገራል። በዚያን ሰዓት አይጠቅምም የተባለው ዶስ ይህን ሁሉ በማድረጉ ሁሉም ይደመማሉ። ታዲያ በስተ መጨረሻም ጦርነቱ ገብስል ወደ ድንኳኑ ይመለሳል። ሁሉም እሱን ሲመለከቱ ፈገግ በማለት ፍቅራቸውን ያሳያሉ። ነገ ጦርነት አለ። ነገር ግን ሰንበት ነው። ዶስ ደግሞ ሃይማኖቱ አይፈቅድም። ወደ ጦር ሜዳ የማይሄድበት ምክንያት እንዳለ ሊያላቃው ጥያቄ ያቀርባል። ነገር ግን ሁሉም ወታደሮች ያለሱ መሄድ እንደማይችሉ ይነግራሉ። እባክን በማለትም ይለምናሉ። ነገሩ የነፍሱ ጉዳይ በመሆኑ ፈጣሪውን ጸሎት አድርሶ ከነሱ ጋር ወደ ጦርነቱ ይሄዳል። ወደ ጦርነቱ በተካሄደም ጊዜ የጃፓን ወታደሮች ተዳክመው ነበር። በጣም በርካታ ወታደሮችም እጅ ሰጥቶ በባዶ እጃቸው ሲመጡ እንመለከታለን። ነገር ግን ተንኮል አስቦ ነበር። ልክ ወደ ወታደሮቹ ሲጠጉ በእጅ ያዘውን ቦምብ ይወረውሩባቸዋል። ነገር ግን ደፋሩና ጀግናው ዶስ በእግሩ መልሶ በመምታት ቦምቡን ወደ ራሳቸው ይልካል። ይህን ሰዓት ግን ዶስ ጉዳት ደርሶበት ነበር። በቃሬዛ ይዞትም ሲሄዱ መጽሐፍ ቅዱስን አቃብሉኝ እያለ ይጨው ነበር። ያንን በሰሙ ሰዓት ተመልሶ መጽሐፍ ቅዱስን አምጥቶ ሰጡት። ምክንያቱም በሱ ጸሎት በአንድ ሌሊት ብቻ ሰባ አምስት ወታደር መዳኑን ስለሚያውቁ ከዚህ በዚህም ሁኔታ አሜሪካን ጦርነቱን ድል አደረገች። ዱስም ከሚወዳት ፍቅረኛው ጋር ተጋብቶ መኖር ጀመር። ይህ በእውነተኛ ታሪክ የተመሰረተ የዶስ ፊልም ነው። የተወደዳችሁ ደጃሾ ሚዲያ ቤተሰቦች ይህ ፊልም ገና በዚህ ቻናል እየጀመርኩኝ ስለሆነ ሁላችሁም ይህ አገላለጽ ከተመቻችሁ፣ እንዲሁም ደግሞ ያላችሁን አስተያየትና ጥቆማችሁን እያደረሳችሁኝ፣ ሰብስክራይብ አላደረጋችሁ ሰብስክራይብ በማድረግ ቤተሰብ እንድትሆኑ እጠይቃለሁ።